ጀግናው እንዴት አለ? ዛሬ እንግዲህ ሰሞኑን ስቀርጽበት ከነበረው ቢሮ ወጣ ብያለሁ፣ ወደ ውጭ ያው ቀየር ለማድረግ አቀማመጣችንን አቀራረጹን ቀየር ለማድረግ አይ ሆፕ ያን ያክል ድምጽ ይገባል ብዬ አላስብም። ቼክስ አደረገው እስካሁን ድረስ ጥሩ ነበር። ዙሪያ ያለው ደረቴ ላይ ያለው ማይክም ይሰራል ብዬ ተስፋ አደርጋለሁ። አይ ሆፕ ይሰማል። እንግዲህ ካልተሰማን ደግሞ ለሚቀጥለው እናስተካክለዋለን። ካልተሰማክ ለሚቀጥለው ደግሞ አስተካክለዋለሁ። ዛሬ ላወራ የፈለግኩት ሰሞኑን ካነሳሁት ጋር የሚሄደው ከምስኪንነት ጋር በተያያዘ ነው። ምስኪን ያስወደደው አቋም የለሽነቱ እንደሆነ ለአወራክ የፈለግኩት። ብዙውን ጊዜ እንታለላለን። ያው መልካምነታችንን ጥሩነታችንን ያስወደደን ብለን እናስባለን። ነገር ግን ምስኪንን በዋናነት የሚያስወደደው ምንድን ነው መሰለክ? አቋም የለሽነቱ ማንም ሰው ይጠረዋል። በፈለገበት ቦታ በፈለገበት ጊዜ በፈለገበት ልክ ይጠረዋል። እናም ይገኛል። ለምን ከዚህ በፊት ነገር ላይ ያለው ምስኪን እንግዲህ አልቲሜት ጎሉ ሰውን ማስደሰት ነው። ሪጋርድለስ ቱ ሂዝ ድራይቭ ሂዝ ኦብጀክቲቭ ሂዝ ጎል አንድ ሂዝ ዳይሬክሽን እሱ ከሚሄድበት ዳይሬክሽን አቅጣጫ ግብ አላማ ተቃራኒ ቢሆንም ከሱ ጋር ባይገናዘብለትም ዋናው አላማ ሰዎችን ማስደሰት ስለሆነ እነዛ ሰዎች በጠሩት ቦታ በጠሩት ልክ ይገኛል። ስለዚህ የራሱ አቋም የለውም ማለት ነው የራሱ አቋም የለውም። የደረሰበት ቦታ የገባበት ቦታ እነዛን ሰዎች መስሎ መኖር ይፈልጋል። መስሎ መኖር አስመስሎ መኖር ለምስኪን ትልቅ ስኬቱ ነው፣ ትልቅ ጀብዱ ነው። ምክንያቱም እንደዛ በመሆኑ በቃ እነዛን ሰዎች ማስደሰት የሚችለው ያው እሱ የሚያምነው ነው ምልክ እንደዛ በመሆኑ እነዛን ሰዎች አስደስታለሁ ብሎ የሚያምነው ስለዚህም እነዛ ሰዎች ደግሞ በእነሱ ፍላጎት በእነሱ አቋም ይጠሩታል ማለት ነው። እሱም ያንን ለማስደሰት ይሞክራል። አቋም የለሽነቱ ምስኪንን ያስወድደዋል። የሄደበት ወዳጅነት ውስጥ የሄደበት ጓደኝነት ውስጥ የሄደበት ቤተሰብ ውስጥ የሄደበት ማህበረሰብ ውስጥ እነዛ ማህበረሰቦች መስሎ ለመኖር ይሞክራል ይመስላልም። ስለዚህ በተለያየ ቦታ ስታገኙት የራሱ መልክ የለውም። የራሱ መልክ የገባበት ቦታ መልክ ነው። እንደ እስስት ነው የሚቀያየረው። ይሄ በተለይ ለወንድ ልጅ በተለይም ደግሞ ቤቱን ሊመራ ላለው ሚስቱን ሊገዛና ሊመራ ላለው አባወራ ጉዳት ነው። እንደ አባት እንደ ባል እንደ ወንድ እንደ ራስ እንደ መሪ ለመኖር እንደ እስስት መቀየር ጉዳት ነው። ስለዚህ አሁን ማህበረሰባችን ሄኖክ በጣም ምስኪን ሰው ነው ሲል የምትረዳው ነገር ምንድነው? ራስክን ታዘበው፣ ራስክን ገምግመው፣ ራስክን ጠይቀው፣ ፈትሸው። ሄኖክ በጣም ምስኪን ነው ሲል የምትረዳው ነገር ምንድነው? ሄኖክ አቋም የለውም። የሄኖክ አቋም የሰዎች አቋም ነው። የሄኖክ አቋም የጓደኞቹ አቋም ነው። ሄኖክ አቋም የወዳጆቹ አቋም ነው። ስለዚህ እነሱን ለማስደሰት ነው የሚቸኩሉ እነሱን ለማስደሰት ነው የሚሮጠው፣ እነሱን በማስደሰት ውስጥ ነው ደስታ አገኛሉ ብሎ የሚያስበው ሄኖክ። ስለዚህ አቋሙ የነሱ አቋም ነው የሚሆነው ማለት ነው። አቋም የለሽነት ያጠቀዋል። አቋም የለሽነት ስንል እንግዲህ ጭራሽኑ አቋም ላይ ኖሮ ይችላል ጭራሽኑ አቋም ላይ ኖሮ ይችላል ጭራሽኑ አቋም ላይ ኖሮ ይችላል ማለት ይሄ ነው ብሎ በሚፈልገው ነገር ላይ በሚሄድበት አቅጣጫ ላይ ይሄ ነው ብሎ አልወሰነም። በነዛ በብዙ አማራጮች መካከል ወይም ደግሞ ምን ምን አማራጮች እንዳሉት እንኳን አለየም። ስለዚህ ከዚህ የተነሳ አቋም የለውም ማለት ነው። እጁ ላይ ይሄ ነው የምትለው አቋም የለውም። ቤቱን የሚመራበት ቤቱን የሚያስተዳደርበት፣ ራሱን የሚመራበት፣ ራሱን የሚያስነሳበት፣ ራሱን የሚያስተኛበት፣ ስለሚለብሰው፣ ስለሚበላው፣ ስለሚጠጣው፣ ስለሚሄድበት ስለ እነዚህ ነገሮች የያዘው አቋም የለም። ይህንን አንድ ነው። ሲቀጥል ግን አቋም ደግሞ አለኝ ይላል። ምስኪን አቋም አለኝ ይላል እንጂ አቋሙን ገባ ብለህ ብትፈተሸው የእሱ አቋም የገባበት ቦታ የገባበት ኢንቫይሮንመንት፣ የገባበት ቤተሰብ፣ የገባባቸው ወይም የተወዳጃቸው ወዳጆቹ የእነሱ አቋም ነው የእሱ አቋም የሚኖረው። ይህንን ይዞ ሄድና አቴንዶስተደይ ላይክ ሲያገባ የእሱ አቋም የማን አቋም ይሆናል ማለት ነው? የሚስቱ አቋም ይሆናል ማለት ነው። ከዛ በኋላ የሚስቱን አቋም አዶፕት አድርጎ ነው የሚኖረው። አቋሜ ነው ይላል ግን የሱ አቋም የሰው አቋም ነው ስለዚህ ጫነ ብላችሁ ጠንከር ብላችሁ የሆነ ነገር ብትሞግቱት ቆይ ተማክሬ ልምጣ ይልና ከቤተሰብ ተማክሬ ልምጣ ይልና ያው ማንን ያማክራል ሚስቱን ያማክራል ማለት ነው ወደ ሚስቱ ጋር ሄዳል ለምንድን ነው ያህ የሚሆነው የኔ የሚለው አቋም የለውም ይሄ እንደ እስስት የሚለዋወጥ ጠባዩ ከምን ይነሳል ሰዎችን ለማስደሰት ካለው ፍላጎት ይነሳል ወይ እሱ እኮ ምስኪን ነው እንዳው እንዳይጎዳ ፈልጋሉ ይላሉ ምንድነው የሚጎዳው የሚሄድበትንና የሚቆምበትን የሚውልበትን እኮ የማይለይ ሰው ነው ይሄ ሰውዬ ስለዚህ የሚጎዳው ያኛው አካል፣ ሶስተኛው አካል ሳይሆን የራሱ ጠባይ ነው። የሚጎዳው የራሱን ጠባይ ነው ማስተካከል ያለበት ይሄ ሰውዬ። ስለዚህ ይሄ አቋም የለሽነቱ በተደጋጋሚ ምስኪኑን ሰዎች የትም እየጎትቱ እንዲጥሉት ያደርገዋል። እንደ ጋሪ ፈረስ እንደ ጋሪ ፈረስ ፈረስ ሰረገላውን የሆነ ቦታ ያቆመዋል። ባለቤቱ ፈረሱን ነጥቆት ይዞት ሲሄድ ከጋሪው ለይቶ ከሰረገላው ለይቶ ሲሄድ ሰረገላው ባለበት ቆሞ ይቀራል። ምስኪንም እንደዛ ነው። ጣፍ ፈንጠው ሰዎች ህይወታቸውን እየቀየሩ ሰዎች ወደሚፈልጉት እየሄዱ ጥሩ ነው መጥፎ ነው ሌላን ጉዳይ ነው ወደሚፈልጉት እየሄዱ እሱን መረማመጃ እያደረጉት ሰረገላ እያደረጉት እንደ ፈረስ እየጋለቡት ይሄዱና የሆነ ቦታ ላይ ጥለውት ይሄዳሉ። እሱ እንደ ሰረገላ እዛው ባለበት ላይ ቆሞ ይቀራል ማለት ነው። ከዛ ከሀያ ዓመት በኋላ ከሰላሳ ዓመት በኋላ ራሱን ሲገመገመው እስከ ዛሬ ድረስ ለሰዎች ነበር ሲኖሩ የነበረው። እስከዛሬ ድረስ አቋም የሚለው መመሪያ የሚለው መኖሪያ የሚለው ሁሉ የሰዎች ነበር፣ የሌሎች ሰዎች ነበር፣ የሱ አልነበረም። እና እንድታስተውለው የምፈልገው ምንድን ነው መሰለክ ምስኪን ሆነ ሰዎች ይወዱኛል ሰዎች መልካም ሰው ነው ይሉኛል ሲሉ ሲሉክ ይሉኛል ብለህ የምታስብ ከሆነ ያ እንደዛ ያስባለህ መልካምነትህ ጥሩነትህ አይደለም፣ የእነሱን ፈቃድ መፈጸምህ አቋም የለሽነት ነው። አቋምየለሽነት እንዳስወደደ ስታቅ፣ ከምስኪንነት የተነሳ አቋምየለሽነት ለሽነት እንዳስወደደ ስታቅ፣ ቆም ብለህ ምንድን ነው አቋሜ በህይወት ውስጥ ምንድን ነው መመሪያዬ ምንድን ነው መኖሪያዬ ብለህ ልታስብ ይገባል እንጂ በጭራሽ አቋምየለሽነት መወደጃ መሆን የለበትም። አሳፋሪ ነው። እድሜያችን ለአቅማዳም ደርሶ አቋምየለሽ ሆነን አቋማችን የሰዎች አቋም ሲሆን የሰዎችን አቋም አዶፕት እያደረግን የምንኖር ሲሆን እነዛ ሰዎች እንደ ቀድሜ እንደነገርኩል እንደ ሰረገላው ጎትቶ ጎትቶ የሆነ ቦታ መድረሻ ያደረጉንና ጥለውን ይሄዳሉ። ላይክ ከልጅነት ጀምሮ ወዳጆች፣ ጓደኞች በአንተ ይጠቀማሉ ይጠቀማሉ። ከዚያ የሆነ ቦታ ላይ ሲበቃቸው፣ ሳታስፈልጋቸው ስትቀር ጥለው ይሄዳሉ። አንተ ባዶ ቦታ ትቀራለህ። ስታገባም እንደዛው ነው። አብረሃት ትኖራለህ ትኖራለህ ትኖራለህ የምትፈልገው ነገር እሷ ከአንተ ካገኘች በኋላ አምስት ዓመት አስር ዓመት አስራ አምስት ዓመትም ልጆችን ከሆነ የምትፈልገው ሀብት ንብረትም ከሆነ የምትፈልገው ያች ሴት ካገኘች በኋላ ትዳሩን ታፈርሳለች። ምንድን ነው ምክንያትሽ? ምክንያት የለኝም በቃ ሰለቸኝ ደበረኝ። ትዳሩን ታፈርሳለች። ሽዳዝን ኬር። ምክንያቱም አንተ አቋም የለሽ ነህ። አስቀድማም አቋም የለሽ እንደሆነ እኮ ታውቃለች። አቋም የለሽ እንደሆንክ ስለምታቅ መጠቀሚያ ልታደርግ ነው የምታገባ። ይሄ እንግዲህ ሴቷ መጥፎነች ክፉነች እያልኩኝ አይደለም፣ በጭራሽ እዚህ ውስጥ ጥፋተኛ አድርጌ የማስቀምጠው በዋናነት አንተን ነው። ትልቁ ጥፋተኛ አንተ ነህ እንጂ እሷ አይደለችም። እሷ በቃ አድቫንቴጅ መውሰድ የምትችልበትን አጋጣሚ ያገኘች፣ አድቫንቴጅ ዋን ወሰደች። ማንኛውም ሰው አድቫንቴጅ መውሰድ የሚችልበትን አጋጣሚ ያገኛል አይደል? አድቫንቴጁን ይወስዳል። ያ ትክክል ነው ተገቢ ነው እያልኩኝ ግን አይደለም። ግን ስለ አንተን አንተን ኮንሰርን ነው የሚያደርገው ወሬ ስለሆነ ማወራው፣ በዚህ በዚህ ሴናሪዮ ጥፋተኛው አንተ ነህ። ሲጀመር ወደ ትዳር ስትገባ አቋም ሊኖር ይገባል። አቋም ያለው ሰው ደግሞ አቋም እንዳለው ሰው ይሄ ይሄ ይሄ ይሄ ሪኳይርመንት አለኝ ይሄ ይሄ ይሄን ዲማንድ አደርጋለሁ። እነዚህ ደግሞ ስታንዳርዶች ናቸው ብሎ ያስቀምጣል። አቋም ያለው ሰው እንደዛ ነው የሚሉ። አቋም የሌለው ሰው ምንም ሪኳየርመንት የለውም፣ ምንም ኤክስፔክቴሽን የለውም፣ ምንም አይነት ዲማንድ የለውም፣ ምንም ሚት የሚደረግ ስታንዳርድም የለውም። ስለዚህ ያኛው ሰው አብሮት ወዳጅነት የሚፈጥረው ሰውዬ እሱ ነው ኤክስፔክቴሽን የሚሰጠው ዲማንድ የሚሰጠው እነሱን ሲያሟላለት በቃ እንደ ሸንኮራ ተመጦ ይጣላል ማለት ነው። ስለዚህ እንድታስተውለው ብሎ የምፈልገው ነገር በምስኪንነትህ ሰዎች ይወዱኛል ስትል የወደዱት መልካምነትህን ጥሩነትን አይደለም፣ አቋም የለሽነትህን ነው። ሱዛት ኤኒዌር ኤኒታይም የፈለጉትን ነገር በአንተ መስራት ይችላሉ። ከዛ ሱን ሲጨርሱ ደግሞ ዋው ሄኖክ እኮ እንዴት አይነት ምስኪን ልጅ ነው ሄኖክ እኮ ሄኖክ እኮ እንዴት አይነት ምስኪን ልጅ ነበር ይላል። ትምህርት ቤት እያለ የቤት ስራ ስትሰራ፣ ትምህርት ቤት እያለ ክፍል ወንበር ስትጠብቅ፣ ትምህርት ቤት እያለ ተማሪዎች ስትሸኝ፣ ዋሪ ብዙ ነገር ስትሰራ በአንተ ቤት መልካም ነገር እያደረኩኝ ጥሩ ሰው ነኝ ትላለህ። ዳትስ ሮንግ፣ ያ ትክክል አይደለም። እስስት የራሷ መልክ የላትም። መልኳ ምንድን ነው ያረፈችበት ቦታ አይደለ? ያው የራሷ መልክ የላትም አላት። እንግዲህ ሳይንሱን በደንብ አላውቀውም፣ ግን የምናውቀው የሰማነው ነገር ምድረው ወይም ደሞ በልጅነታችን የተማርነው እስስት ከሄደችበት ካረፈችበት ቦታ ትመሳሰላለች። ያረፈችበትን ቦታ መልክ ትይዛለች። የራሷ መልክ የላትም። አቋምየለሽ ስትሆን እንደዛ ነው የምትሆነው ምስኪን የራስህ የሆነ አቋም ከሌለ የሰው አቋም ነው አቋም ነው የሚሆነው። ዴን ዋት እነዚያ ሰዎች ካንተ ሲለዩ አንተ ምን አቋም አለ የለህም። አሁንም ሌላ ሰው ትፈልጋለ አቋም እንዲሰጥ። ይሄ እንደ ወንድ በተለይም ደግሞ እንዳባወራ ቤቱን ሊመራ እንዳለ አባወራ ሚስቱን ሊያስተዳድር እንዳለ አባወራ የሚስቱ ራስ ሊሆን እንዳለው አባወራ ማህበረሰቡን፣ ቤተሰቡን፣ ሀገሩን ሊጠብቅና ሊመራ እንዳለው አባወራ ፍጹም ስጠት ነው ፍጹም ስጠት ነው ማህበረሰባችንም አፕሼት እያደረገ ይህን ስህተት እያስተማረን ነው። ከልጅነታችን በተለይ ወንዶችን ይሄ በይበልጥ ወንዶችን የሚመለከት ነው። በተለይ ወንዶችን ማለት ነው። ይህ ስህተት ነው። ይሄ መታረም አለበት። ስለዚህ ማን ያረመዋል? አንተ፣ አንተ ራስህ። ትክክል አይደለም። አቋም ሊኖረው ይገባል። ስለዚህ አቋም እንዴት መያዝ እንዳለበት ራስክን ማስተማር አለበት። ራስክ ማሰልጠን አለበት። መጀመሪያ ግን አቋም የለሽ መሆንህን መረዳት መቻል አለብህ። ሰዎች እንደፈለጉ እንደጋሪ ፈረሱ አንገት ላይ ታስሮ ተንጠልጥሎ የትም የሚነዱህ መሆንክንና አለመሆን ግን መጀመሪያ መለየት አለብ። ካለበለዚያ ግን ይሄ አቋም የለሽነትህ እድሜ ከገፋ በኋላ ሪሶርስን ካስጨረሰ በኋላ ያለህን ሪሶርስ ያለህን ጸጋ፣ የጉልበትን፣ የእውቀትም፣ የሀብት የገንዘብ፣ የሀብት የዘመድም፣ እነዚህ ሁሉ ሀብቶች እነዚህ ሁሉ ያለህን ያስጨረሰ በኋላ ባዶ ሜዳ ላይ ሲጥልህ ጸጸቱ የከፋ ነው፣ ጉዳቱ የከፋ ነው መመለስ የማትችልበት ጊዜ እነዛን ያጣሃቸውን ነገሮች መልሰ ማግኘት የማትችልበት ጊዜ ላይ ነው የምትደርሰው ያ ጊዜ ላይ ማለት ነው። እና ወንድም ማለ እኔ ይህንን ታሀርዶ ወይን የተማርኩት በጣም ታሀርዶ ወይን የተማርኩት በጣም ታሀርዶ ወይን የተማርኩት እውነት ለመናገር ብዙ ነገር አሰጥቶኛል፣ ብዙ ነገር አጥጫለሁ ያ ማለት ያጣሁበት አጋጣሚ ላይ ያጣሁበት ሴናሪዮ ላይ እነዛ ያንን ነገር በጋራ አብረን ልንሰራ ልንገነባ ያሰብናቸው ሰዎች ወይም ያን የምፈልገው ነገር ያሳጡኝ ሰዎች ክፉ አድርጌ ያስቀምጫቸው አይደለም። ትልቁ ጥፋተኛ ራሴን ላቀው ይገባ ነበር። ያደግኩ ስመጣ ላቀው ይገባ ነበር። ያው ይሄ አጉል ዘመናዊነትና መንፈሳዊነት ያመጣብን በሽታ ነው። በነገራችን ላይ ይህንን እንደዚህ የሚያደርገን ሌላ ምንም አይደለም ያልነበረ ነው በማህበረሰባችን ውስጥ ከዚህ በፊት ያልነበረ ነው ምስኪንነት በምስኪንነት የኖረ የተገነባ ማህበረሰብ የለንም እውነት ለመናገር ነገር ግን ይህ አጉል ዘመናዊነቱና መንፈሳዊነቱ መጥቶ ነው እንደ ወረርሽኝ ያበላሽን የዛ ወረርሽኝ ተጠቂ ሆኜ ያሳልፍበታለሁ እና ብዙ ነገርን አጥቼበታለሁ ዋጋ አስከፍሎኛል አንተን ደግሞ እየመከርኩ ነው ዋጋ እንዳያስከፍልህ ስትነቃ ስትባንን ትሰራለህ ትታከማለህ ትድናለህ። አዎ ሊሆን ይችላል፣ ፕሮባቢሊቲ አለው፣ ፖሲቢሊቲ አለው። ነገር ግን አንዳንድ ጊዜ የማይሆንበት ጊዜ አለ። ምክንያቱም እነዛ አድቫንቴጅ ወስደውብኛል ደውብኛል ብለህ የምታስባቸው ሰዎች በጣም የቅርብ ሰዎች ይሆናሉ። ብዙ ውለታ ዋልክላቸው ሰዎች ይሆኑና ለመበቀልም ልትሄድ ትችላለህ። መበቀል ባትችል ተስፋ ልትቆርጥ ትችላለህ። ላይክ ራስ ግን ልታጠፋ ታስብ ትችላለህ። ብዙ ጊዜ ራሳቸውን የሚያጠፉ ሰዎች ምስኪን ሰዎች ናቸው እንጂ ስለሰው ግድ የማይሰጣቸው ሰዎች ራሳቸውን አያጠፉ እውነት ለመናገር ምስኪን ሰዎች ናቸው። ቢኮዝ ኬር ቱማች ስለ ሌላ ሰው ስለሌላ ከሌላ ሰው ስለሚጠብቁት ኤክስፔክቴሽን በጣም ኬር ያደርጋሉ፣ በጣም ያስባሉ፣ በጣም ይጨንቃሉ። ከዚህ የተነሳ ያ የሚፈልጉትን ነገር ሲያጡ፣ በተለይም ደግሞ ያለንን በሙሉ ያለኝን የገነባሁትን በሙሉ ሰጥችዋሉ ብሎ ከሚያስቡት ዘንድ ሲያጡ ያንን ሪስፖንስ የሚወስዱት እርምጃ ይከፋ ነው ብዙ አይነት እርምጃ ሊወስዱ ይችላሉ። ያን ሰው ሊጎዱ ይችላሉ። ራሳቸው ሊጎዱ ይችላሉ። ሰብስታንስ ውስጥ ወይ አደንዛዥ እጽ ውስጥ ሱሰኛ ውስጥ ሱሰኛ ወደ መሆን ሊሄዱ ይችላሉ። ብዙ ብዙ ነገር ነው። እዛ ውስጥ ግን መግባት አይጠበቅብህም። በጣም ከፍተኛ ጥንቃቄ ይፈልጋል። እንግዲህ አንተ እዛ ውስጥ ከመግባት በፊት ነው እዛ ሳትደርስ ራስክ እንድጠበቅ የምነግር እኔ እግዚአብሔር ይመስገን በጣም ኢነርጀቲክ ነኝ። በጣም እንዴት ልበልህ እንደዚህ አይነት ወደኋላ ሄጄ በመጸጸት በቁጭት ራሴን የመጉዳት ነገር አላስብበትም። ግን የተረዳሁት ነገር ምንድን ነው ያን ጊዜ ያጠፋሁት ጊዜ ላይ የተሳሳትኩት ነገር ምስኪን በነበርኩበት ጊዜ አቋም የለሽ መሆኔ ከፍተኛ ጉዳቱን እንዳደረሰብኝ ገብቶኛል። ከነዛ ሰዎች ይልቅ እነዛ አሁን ከምትላቸው ኤክስፔክቴሽን ከነበረኝ ከነዛ ሰዎች ጋር ማለት ነው እኔም የራሴን ነገር ሰጥቻቸዋለሁ ብዬ ከማስባቸው ሰዎች ከነሱ ይልቅ የጎዳኝ አቋም የለሽነቴ ነው። ስለዚህ አቋም እንዲኖረኝ መማር ነበረብኝ በፊት ያ ወደኋላ ሂጄ የማስተካከለው ነገር አለ የለም፣ ማስተካከለው ነገር የለም። ይኋላው፣ በቃ ተበላሽቷል፣ ትምህርት ሆኖ ሊያልፍ ይገባል። ስለዚህ ከሱ ተምሬያለሁ። ከዛ በኋላ ግን ራሴን መቀየር ስለነበረብኝ አቋም መያዝ ጀመርኩ፣ በጊዜ ላይ በጉልበቴ ላይ በንብረቴ በንብረት ላይ ወይም በገንዘቤ ላይ በሌሎች በሌሎች በእንደዚህ እኔ አሉኝ ብቻ ብቻ የማስባቸው እግዚአብሔር አምላክም አባቴም ሰጥቶኛል ብዬ ከማስባቸው ነገሮች ላይ አቋም መያዝ ጀመርኩ። ያን ጊዜ አይ ካን እረደዋለሁ ለሰዎች፣ ጸባይ ተቀይሮባቸዋል እንደ በፊቱ አይደለም እባላለሁ። አሁን እንደ በፊቱ አይደለም፣ እንደ በፊቱ መሆንም የለብኝም አልሆንም። የበፊቱ ነው ካታገኙት ካይንድ ኦፍ ከመግባባቸው ጋር እንደዛ አላለሁ። ስለዚህ ልክ ያ ሲጀመር ምን ይፈጠራል? ወዳጅነቶች ክራክ ያደርጋሉ። ይሄንን ኤክስፔክት ማድረግ አለብን፣ ይሄን መጠበቅ አለብን። ከመስኪንነት ሲቱታ ወዳጅነቶች ክራክ ያደርጋሉ። ምክንያቱም እነዛን ወዳጅነቶች የገነባው በምንድነው? በአቋም የለሽነት ነው አንተ ምንም አቋም ሳይኖርህ እነሱ እንደ ጋሪ ፈረስ የትም ሲጎትቱ የትም ስትበላ ስትጠጣ ስትጫወት ነበረ። አሁን ግን ኖ ኖ፣ በዚህ ሰዓት ነው፣ በዚህ ሰዓት ነው፣ በዚህ ሰዓት ነው፣ ከዚህ ሰዓት ውጪ አልገኝም። ያን ጊዜ እነዛ ሰዎች ከዙሪያህ እየቀሩ ያ ወዳጅነታችሁ እየተሰነጠቀ እየላላ እየተለያያችሁ ትመጣላችሁ ማለት ነው። ስለዚህ ይህንን ኤክስፔክት ማድረግ አለብህ፣ ይሄንን መጠበቅ አለብህ። በአቋም የለሽነት የገነባኸውን ወዳጅነት ምንም እንኳን አምስት አመት አስር ዓመት የቆየ ወዳጅነትን ቢሆን በአቋም የለሽነት የገነባኸውን ወዳጅነት አቋም መያዝ ስትጀምር ልታስቀጥሏት አትችልም፣ ወይም ደግሞ ልታጠናክሯት አትችልም። ስለዚህ አይደር እነዛ ሰዎች አብረው የነበሩ ሰዎች ዘ ሴም ካይንድ ኦፍ ሚስቴክስ ስተሰሰሩ የነበሩ ሰዎች እነሱም እንዳንተው አቋም መያዝና በህይወታቸው የህይወታቸውን ዳይሬክሽን ወስነው አቅጣጫቸውን ወስነው አላማቸውን ለይተው ወደዛ መሄድ አለባቸው፣ ወይም ደግሞ ትለያያላችሁ። ህይወት ህይወትስ እንግዲህ አንዴ ነው የምትኖረው፣ ድጋሚ አትኖርም። ስለዚህ ትላንትናን ከስሬ እንደገና ትላንትና ሳላቅ ከስሬ ትላንትና ሳላቅ ተሳስቼ ዛሬ ካወቅኩ በኋላ እያወቅኩ ደግሞ ድጋሚ የከፋውን ስጠት አልሳሳትም። ስለዚህ እንመርጣለን ማለት ነው። ያንን ወዳጅነቱን ይቀጥል አይቀጥል የሚለው ነገር አብሮን ያሉ ሰዎችም ይወስናሉ። ስለዚህ ከኛ ጋር አቋማቸውን አስተካክለው ይቀጥላሉ፣ ኦሬልስ ደግሞ ያው ይቀራሉ። ምንም ማድረግ አይቻልም። ያ ነው የሚሆነው። እንግዲህ ይህንም ኤክስፔክት ማድረግ አለብህ። አቋም የለሽነት ሲያስወድድህ ወንድም አለ ሰዎች መልካም ነው ጥሩ ሰው ነው ሲሉ፣ ቆም ብለህ ራስህን ፈትሸው መዝነው መርምረው ለምንድነው እንደዛ እንዲሉኝ ያስደረጋቸው? ምንድነው እንደዛ እንዲሉኝ ያስደረጋቸው? የኔ አቋም የለሽነት ይሁን? በፈለጉኝ ሰዓት እገኛለሁ፣ በፈለጉኝ ቦታ እገኛለሁ፣ በፈለጉኝ ልክ እገኛለሁ፣ እንደፈለጉኝ ያረጉኛል። ስለዚህ አቋም የለሽ ነኝ ማለት ነው። ስለዚህ አቋም ሊኖረኝ ይገባል። አለበለዚያ ግን እንደ ሸንኮራ አገዳ ተመጠመት ተጣል ነው የምትሆነው። ይሄንን ነው ማንሳት የፈለኩት ያው ዛሬ ብዙም ማስታወሻ ይዘ ያደረ ለመማወራው ማስታወሻ ይኔ ሲስ ማለት እዚህ ርዕስ ሥር መጠቀስ አለባቸው እምላቸው ነጥቦችን ብይዛቸው ደስ ይለኛል። ግን ያን ያክል ይሄ ነ ያክል ከተጨዋወተን ከተወያየን ይበቃል። ሌላ ጊዜ ደግሞ እንጨምርበታለን። ወይ እዛው ቢሮ ውስጥ ስንሆን ማስታወሻ ይዘን ወይም ደግሞ ማስታወሻውንም ይዤ እዚህ ስንሆን አይ ሆፕ እይታው ደስ የሚል ይመስለኛል። ለእኔ ደስ ይላል። እይታው ከቢሮ ለየት ለማድረግ እስኪ ምን እንደተሰማ መልክት መስጫ ሳጥን ስር ብታስቀምጥልኝ ቪዲዮዎቻችን እዛው ቢሮ ውስጥ እንደዛ ከዚህ በፊት እንደማቀርበው መልክ ይኑራቸው ወይስ አንዳንድ ጊዜ እንደዚህ ያደርግ ልቀላቅለበት፣ ወይስ እንደውም አብዛኛውን ጊዜ እንደዚህኛው ቢሆን ይሻላል? እንግዲህ የትኛው እይታ የትኛው ለጭብጡ ለትኩረት ውስጥ ይመቻል የሚለውን ነገር ደግሞ መልእክት መስጫ ሳጥን ስር ታስቀምጥልኝ ደስ ይለኛል። እያንዳንዱ አስተያየት መልስበታለሁ ብዬ አስባለሁ። ሰብሰብ ስናደርገው የዛሬን ውይይታችን ምን ነበረ? ምስኪን አቋም የለሽነቱ ያስወድደዋል፣ ነው የዛሬው ርዕስ። አቋም የለሽነቱ ያስወድደዋል። ምስኪን መልካም ሰው ነው ጥሩ ሰው ነው ሲባል፣ ቆም ብሎ ራሱን መፈተሽ አለበት። ራሱን መፈተሽ አለበት። ብዙውን ጊዜ አቋም ያላቸው ሰዎች፣ የህይወት አቋም ያላቸው ሰዎች በዚህ ሰዓት እንነሳለን በዚህ ሰዓት እንበላለን ይህንን እናደርገን ይህንን እናደርጋለን በዚህ እንወጣለን በዚህ እንገባለን እነሱ ብቻ ሳይሆኑ እነሱም እንደዛ አድርገው ደግሞ ሌሎችንም እንደዛ ግድ የሚሉ ኤክስፔክት የሚያደርጉ ኤክስፔክቴሽን ያላቸው ዲማንድ የሚያደርጉ ሰዎች ብዙ ጊዜ ከግትርነት ነው የሚመደቡት ዛሬ ዛሬ ላይ አሁን ለምሳሌ እኔ በምገልጸው ጠባዩ አባወራ ዛሬ ዛሬ ግትር የሚባል አይነት ሰው ነው ግትር ነው ይባላል እገሌ ግትር ነው ሄኖክማ ግትር ነው ኧረ ሄኖክ ግትር ሆኗል ይባላል ለምንድ ግትር ሆኗል የተባለው? በዚህ ሰዓት ነው የምነሳው፣ በዚህ ሰዓት ነው የምተኛው፣ እንደዚህ አይነት ነገር ነው የምበላው፣ እንደዚህ አይነት ነገር አልበላም፣ እንደዚህ አይነት ነገር አልሄድም፣ እዚህ ቦታ አልሄድም፣ እዚህ ቦታ አልገኝም፣ በዚህ ሰዓት እገኛለሁ፣ በዚህ ሰዓት ካልተገኘ አታገኘኝም። ይሄ ስለሆነ በቃ ግትር ነው፣ ግትር ነው ይባላል። አንድ አባወራ በእነዚያ በምስኪናን መካከል ቢገኝ በምስኪናኖቹ ባሉበት ቤተሰብ መካከል አንድ አባወራ ቢገኝ ያንን አምባራ ጥንብርኩስን ነው የሚያወጡት። እሱ ግትር ነው። አረ እንትና በምን ስንት ጣሙ እንትና በስንት ጣሙ? እንትና እኮ ምስኪን ነው እንትና እኮ እንትና እሱ እኮ ምስኪን ልጅ ነው ይባላል። ለምንድነው እንደዛ የሚባለው? ይባላል፣ አቋም የለውም አቋም የለውም። ላይክ ይሄንን እኮ አሁን አሁን በተለይ በወዳጆቻችን በቤተሰቦቻችን መካከል በደንብ እያየሁት ነው። እና እነዛ ሰዎች መቃየር አይፈልጉም፣ መስተካከል አይፈልጉም። ለምን ማንነታቸውን ሬፒቴሽናቸውን፣ ስማቸውን የገነቡት በአቋም የለሽነት ነው የእነሱ አቋም ሳይኖር የጠራቸው ዘመድ የጠራቸው ወዳጅ ሁሉ ጋር ይሄዳሉ። ከዛ በኋላ ስትሄዱ እዛ ቦታ የምታገኙ ሰማች ወይ እንትናየኮ እንዴት አይነት ምስኪን የሆነ ልጅ እኮ ነው ምስኪን የሆነ ልጅ ነው ትባላላችሁ። በጣም የሚገርማችሁ ነገር እዚህ ላይ መጥቀስ የምፈልገው በተደጋጋሚ እንደዛ አይነት ነገሮች ያጋጥማሉና እንትናናየሹ እንትናየኩ እንዴት አይነት ምስኪን የሆነ ልጅ ነው ይባላል። ሴቶቹ አሁን ተሰብስቦ እንትናየኩ እንዴት አይነት ምስኪን እኔ እኮ ስወደው ትላለች። ለምሳሌ አንዱ አይደለ ከዛ ጠጋ ብላችሁ እስቲ አንድ ነገር ቴስት አድርጉ፣ ፈትኑ። ምን አይነት ፈተና ተፈትናላችሁ? አንቺን ሴት ሄዳችሁ ይሄ ልጅ እንደዚህ ሟ የምትይው ምስኪን በጣም ተወዳጅ ምስኪን ከሆነ ለምን እንደው አጠብሽም? ለምን ቦይፍሬንድሽ አታረጊውም? ለምን አታገቢውም? ዳሏት እስቲ። እንዴ እኔ እኮ እንትን አይኮ እንደሚኮ ነው እንደሚኮ ነው የምወደው ትላቸዋለች። ሲ አያችሁ፣ እንደዛ አይነት ምስክርነት የሰጠችለት እንደዛ ሟ እንዴት አይነት ምስኪን ልጅ እንዴት አይነት ተወዳጅ ልጅ ነው ያለችው እንደው እንደ ባል እንደ ወንድ ቀድሜ እንደጠቀስኩላችሁ አይነት እንዳባወራው የሚወደድ የሚከጀል ቢሆን ኖሮ ዩቲንክ ለሌላው ሴት አሳልፋ ትሰጠዋለች? አትሰጠውም። ግን ይሄ ለዛም የሚፈልግ አይደለም። ይሄ በአጣቆየኝ አይነት ነገር ካይንድ ኦፍ ችግሮች ሲኖሩ አስር እየተጠራ የሆነ ቀዳዳዎች፣ ክፍተቶች የሚሞላ ሰው እንጂ ቆፍጠን ብሎ ህይወት የሚመራ ራሱን የሚመራ እሷንም የሚመራ አይደለም። ስለዚህ አትፈልጉም። ለባልነት አስር ሴቶች መካከል ቢገኝ ይሄ ምስኪን አስሩም ሴቶች አይመርጡትም ለባልነት አስሩም ሴቶች አይመርጡት እንዳልኳችሁ ለአባወራነት የሚሆን አደለም ወንዳ ወንድ አደለም ወንዳ ወንድ አደለም ያስወደደው ነገር ምንድን ነው አቋም የለሽ ነው አቋም የለሽ ስለሆነ እነዛ ሴቶች በነዛ ወይም ወዳጆቹ በፈለጉት ጊዜ በፈለጉት ልክ የፈለጉት ቦታ የፈለጉት ሰዓት ይጠሩታል እሱም ደግሞ ይገኛል አቋም የለውማ አባወራው ቢሆንስ ሰዓት ቀጥሯቸው ሰዓት ተቀጣጥረው በዛ ሰዓታቸው ካልተገኙ ጥሏቸው ይሄዳል እሱ ደግሞ ሲያካብድ እ ዝም ብሎ ግትር ነው። እኔ ያልኩት ካልሆነ ዝም ብሎ ማካብድ እንትናይ። እሱ እኮ ስዊት የሆነለች እንዴት አይነት ምስኪን መሰላቸው። ምክንያቱም ሁለት ሰዓትም አራት ሰዓትም ይጠብቃቸዋል እነዛን ወዳጆች እና እንደዛ ነው አቋም የለሽነት። አቋም የለሽነታችን ሲያስወድደን፣ ወንድም አለም መልካም የሆንን ይመስለናል። በመንፈሳዊ ህይወታችን እያደግን ይመስለናል። እነዛ ሰዎች ስለወደዱንም እግዚአብሔርም የወደደን ይመስለናል። ግን አይደለም። ኮምፕሊስ ሰውነታችንን እያጣን ነው የተፈጠርልነትን አላማ እየተውን ነው። እየጣለ ነው። ይህንን ማወቅ አለብህ። ይህንን ማስተዋል አለብህ። በመሀል በመሃል ሰዎች ሲያልፉ አቆመዋለሁ። ያው ተጨማሪ ድምፆች ገብቶ እንዳይረብሹ በሚል ነው የራሴ ድምፅ ብቻ ግልጽ ሆነ እንዲሰማ እና እንግዲህ አቋምየለሽነትህ ሲያስወድድህ መልካም ሰው ጥሩ ሰው ይሆንክ መንፈሳዊ ይሆንክ አይምሰልህ ወንድም አለም እንዳትጎዳብኝ ነው የምነግርህ ዛህርዶ የተምር ያለው ቀደም እንደጠቀስኩልህ አንተም ዛህርዶ እንድትማር አልፈለገም ዛህርዶ የተማርክ ጊዜ እና ነገሮች የገበቡ ጊዜ ተስፋ ለተወጠት ትችላለህ በተለይ ዛ ትወዳቸው እንዳልነበረ ደግሞ በሱ መጠን ልክ በዛው ማግኒቲዩድ ፖላሪቲው ተቀይሮ ላይክ ፖዚቲቭ በስድስት ሺህ ማግኒቱድ ትወዳቸው ከነበረ በኋላ ተስፋ ስትቆርጥ ደግሞ ተስፋ ሲያስቆርጦ ደግሞ ከራስህ አቋም የለሽነት የተነሳ ኔጌቲቭ ስድስት ሺህ የሆነ ማግኒቱድ ደግሞ ያክል ትጣላቸዋለህ። ያ ደግሞ በጣም መጥፎ ነው። ከማንም በላይ ከምንም በላይ ሌላ ሰዎችን ከምትጎዳበት ጉዳት የበለጠ ራስህን ትጎዳለህ። አፍሲን ብዙ ሰዎች እንደዚህ ሲጎዱ ራሳቸውን ሲጎዱ አይቻለው እነዛ ሰዎች ራሳቸውን በጣም ከመጉዳታቸው የተነሳ ለማከም በጣም አስቸጋሪ ደረጃ ላይ ይደርሳሉ። በተደጋጋሚ እንደዚህ አይነት ጉዳት ላይ ያሉ ሰዎችን አግኝቻቸዋለሁ። ቁጭ ብሎ ለማውራትም እንኳን አቅም የላቸውም። በጣም ያሳዝናል። ስለዚህ እዛ ደረጃ ላይ መድረስ የለብህም። ለዛሬ ይበቃናል። ይህን ያክል ካልኩ መልካም ጊዜ። እንግዲህ ያው የዛሬውን ቪዲዮ አውትዶር ውጭ የቀረጽኩትን ቪዲዮ አስተያየት ስጥበት፣ ኮሜንት መስጫ ስር ገብተህ መልካም ጊዜ።